በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት ያለው አምላክ እና አባት ያለን ያላችሁ ከሰማያት የወረደ ከእናታችን ከመቤታችን ተወልዶ መድኒት ሊሆነን መስቀል ላይ በተሰቀለ ጊዜ እዳ የከፈለለት የተከፈለለት ህዝብ ያደረገን ያደረጋችሁ ሁላችሁ ቆያችሁ ሁሉን የሚችል አምላክ ክብር፣ ምስጋና እስከ ዘላለም ይድረሰው። እግዚአብሔር ብሩካን፣ አንድ ቤተሰብ ሰሞኑን እነቋቁማለን ለአንድ ሳምንት ያክል ነው ላቸው። በደማቅ አቋቁሞ ናቸው። ስትሮክ አድርገው ባልና ሚስቶች አልጋ ላይ ወድቀው ነው። እንድናግዛቸው አብረናቸው እንድንቆም እግዚአብሔር የሰጠን እንግዶች ናቸው። የተለመደው የአጋፔ ቤተሰብ የተቀደሰ ስራ ነው እና እነዚህም ቤተሰቦች እንድናቋቁም አደራላለው ላለው በው እግዚአብሔር ስም 0913 1380 ስልኬ ነው። በስልኬ ላይ አስታውቆኝ መጥራሻቸውን ተወላቸዋለሁ። እግዚአብሔር ይባርካችሁ። መንፈስ ቅዱስ ዛሬ የሚያስተምረን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሚል ርዕስ ነው። እንግዲህ ይህ ቃል የተጻፈው በፊልጵስዮስ መልእክት የሐዋርያው ጳውሎስ መልእክት ወደ ፊልጵስዮስ ሰዎች ምዕራፍ አራት ቁጥር 13 ላይ ነው። ከላይ ይህንን ሀሳብ የሀሳብ መጠቅለያ ነው። ከላይ ግን የሀሳቡን ማዕከላዊ ቦታ ስናየው ቁጥር 2 ላይ እናገኘዋለን። መዋረድን አውቃለሁ፣ መብዛትን አውቃለሁ። በእያንዳንዱም ነገር በነገር ሁሉ መጥገብን፣ መራብን፣ መብዛት፣ መጉደልን ተምሬ ያለው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እንግዲህ ሁለት ነገሮችን በአንጻራዊነት እንደሚያውቅ ይነግረናል። መዋረድንም ያውቃል፣ መብዛትን ያውቃል። መዋረድ በእሱ አገልግሎት ልክ እታች ድረስ ተዋርዶ እንደ ወንጀለኛ ተገርፎ ሀገር አልባ ሆኖ ስደተኛ ሆኖ ተገሎ ከምኵራብ ወጥቶ በተለያየ ሁኔታ በህይወት ውስጥ ከከባድ ሰልፍና ፈተና ውስጥ አልፎ ኖሯል። እንግዲህ ይሄ ሰው በአገልግሎቱ ልክ ተዋርዷል። እኛም ሰዎች ለመኖር ብለን ተዋርደን እናውቃለን። የሰው ፊት ገርፎን ያውቃል። ባለስልጣናት አስረውን ያውቃሉ። ፖለቲከኞች ሀገር አሳደው ሊሆን ይችላል በተለያየ ዘመን ኑሮ አለመሟላት፣ ድህነት አዋርዶ ሊሆን ይችላል። ከኛ የተሻሉ ሰዎች በአይናቸው ዝቅ ብለው አይተው ሊሆን ይችላል። እንደዚሁም ደግሞ መንፈሳዊ ህይወታችን፣ ኃጢአተኝነት ተሰምቶን ኃጢአትን ሰርተን በተከለከለው ርኩሰት ውስጥ ገብተን ተዋርደን መንፈሳችን ተዋርዶ ያውቃል። መዋረድን በሁሉም አቅጣጫ እናውቃለን። መዋረድን እናውቃለን። ምክንያቱም የመጀመሪያው ሰው የበላው ፍሬ ክፉና ደጉን የሚያሳውቅ ነው እና ክፉን እናውቃለን እና እኛ የዛ ፍሬ ተካፋዎች ስለሆንን ደጉን እንደምናውቅ ሁሉ ክፉንም እናውቃለን። ስለዚህ መዋረድ ብርቅ አይደለም። መዋረድ አዲስ ነገር አይደለም፣ በእኛ የተጀመረ አይደለም። ሰው ቢንቀን፣ ሰው ቢያጥላላን፣ እንደምንም አድርጎ ቢቆጥረን፣ ክብራችንን ቢነካው፣ በእኛ የተጀመረ አይደለም። ከሀገር ብንሰደድም በእኛ የተጀመረ አይደለም። አያችሁ በደህንነታችን ምክንያት ዝቅ አድርጎ የሚመለከቱን ሰዎች በእኛ የተጀመረ አይደለም። በኃጢአታችን ምክንያት ህሊናችንና ውስጣችን እየቀስሰን ብንኖር በእኛ የተጀመረ አይደለም። ግን መዋረድንም እናውቃለን ሁላችን እግዚአብሔር ልጆች መብዛትንም ደግሞ ያውቃል። ሐዋርያው አንድ ሆኖ በጣም ብዙ እንደሆነ እግዚአብሔር በስራው እንዳከናወነው በአገልግሎቱ ፍሬያማ እንዳረገው በሄደበት ቦታ ሁሉ ቤተክርስቲያንን እየመሰረተ የእግዚአብሔርን ሕዝብ እያበዛ የኖረ አንድ ድንግል ሐዋርያ ነው። በጣም ብዙ መንፈሳዊ ልጆችን የወለደ መሆኑን አይቷል፣ ተመልክቷል። መብዛትንም ደግሞ እኛም እንዲሁ እናውቃለን። አባት ያዕቆብ ከሶሪያ ወደ ቤርሳቤ ሲመለስ ምንድን ነው ያለው መሰላችሁ? እግዚአብሔርን በትር ብቻ ይዤ ከቤት ወጥቼ ነበረ ዛሬ ግን ባለ ብዙ ሰራዊት አደረከኝ ብሎ አመሰገኑ። በትር ብቻ ይዘን ሻንጣ ብቻ ይዘን ከእናታችን ቤት ወተን ነው እዚህ የደረስነው። ባዶ እጃችንን ወተን ደብተርና እስኪብርቶ እርሳስ ይዘን ከቤታችን ወተን ነው እዚህ የደረስነው። ወይም ደግሞ የምንነግድባትን ትንሽ ሳጥን ይዘን ወተን ነው እዚህ የደረስነው። የወጣ ነው በትር ይዘን ነው ግን እግዚአብሔር አበዛ። ወረታችን በረከታችን በዛ። እኛ ባለ ነጭ ቤት ሆንን ወይ እኛ ባለ ብዙ መኪኖች ሆንን። ያ ባለ ብዙ ንብረትና የዚህ ዓለም ወረት ባለቤቶች ሆንን። ምንፈልገውን ምንገዛም መሆን ቻልን። ደግሞም እንደገና አንድ ሆነን ወጥተን አገባን በዛን። እኛም በመሰሉ የአማሩ ልጆች የኔ ልጆች ተባረክን። መብዛትን እናውቃለን እናውቃለን። በተዋረድንበት ባዘንበት አገር ምድር ከብረን ተድረን ልጆቻችንን ድረን አየን። እግዚአብሔር ጻድቅ ነው። መብዛትንም ያሳይቶናል። እያችሁ ባዕድ ሀገር ሄደን የአገሩ ሰው አክብሮን ሰፍተን ኖረን እኖራለን። ልጆቻችን አስተምረን እኖራለን። ለሀገራችን ችግረኞች ለሚረዱ ለሚደግፉ ተርፈን እኖራለን። መብዛትን እግዚአብሔር እዚብሔር ሰጥቶናል፣ አስተምሮናል። አገልጋዮች በአገልግሎታችን በጣም ብዙ ህዝብ ደርሰናል፣ ብዙ ሰዎች እናገልግለናል አብስቶናል። እንደገና ደካሞችም ብንሆን ኃጢአተኞችም ብንሆን የቁጣ ልጆችም ነበርን፣ በኋላ ግን በክርስቶስ ደግሞ ጸጋን አብስቶልናል፣ የዘላለም ህይወት ሰጥቶናል፣ የወራሽነት ተስፋ ቁልፉን በእጃችን ሰጥቶናል እግዚአብሔር ክብር ምስጋና ይሁን። መጉደድንም መዋረድንም መብዛትንም አውቃለሁ። ማወቅ ማየትን የመሰለ ትምህርት የለም። ታችም ዝቅ ብሎ መሬት ላይም ተኝቶ ቤተ መንግስት አልጋም ላይ ተኝቶ ሁለቱንም ማየት ጥሩ ነው። ሁለቱም ጋ መኖር አይቸግርም። ከዛ ሁለቱም ጋ መኖር አንዳንድ ሰው ጥጉን አንዱን ጥግ ሲይዝ ነው ልክ ያልሆነ ወይም በመዋረድ ዓለም ውስጥ ተውጦም ሚያልፋል፣ ወይም ደግሞ ክብርን ብቻ ፈልጎም ይኖራል። ሁለቱም ሚዛናዊ ካልሆኑ ዋጋ ያስከፍላሉ። ሁልጊዜ መዋረድ፣ መናቅ የተናኩነኝ የተዋረድኩነኝ የተጠላውነኝ ማልፈለግ ነኝ የምንል ሰዎች ህይወታችን በዚያው ልክ ነው የሚያልቀው። ይፈጸሙ ጥጉን ይዘነዋል። የመዋረድን ጥግ ይዞ እዛ ውስጥ ያንን ውርደትን እያሽመነመኑ መኖርን ምንለምድ ሰዎች፣ ምንፈልግ ሰዎች ካለ ምንፈልገውን ይሰጠናል። እሺ ታገኛላችሁን የሚሉ እግዚአብሔር ደግሞ መብዛት፣ ሁሌ መብዛት ብቻ፣ ሁሌ መብዛት ብቻ፣ ውርደቱን ከታች ያለውን ትምህርት መርሳት፣ የተነሳንበትን መርሳት፣ መሰላሉን ከወጣንበት በኋላ ገፍትረን መጣል፣ እሱም ልክ አይደለም። ውርደት ሲመጣ መጉደል ሲመጣ መቆም ያቅተናል። አያችሁ፣ ከወይን ስካር ይልቅ የወተት ስካር ይበልጣል ይከፋል፣ ይባሉ። ለዚህ ነው በመብዛት ውስጥ ያለው ስካር፣ ሌሎችን እየናቁ ሰውን ጤፍ አድርጎ እየቆጠሩ በቃ እኔ ብቻ እኔን ሰው ብሎ መኖር፣ እንደዚህ አይነት ግብዝነት ውስጥ ይከታል። ይከታል መብዛት ይከታል፣ እንዲህ አይነት ግብዝነት ውስጥ ብቻው ሚዛናዊ አድርገን በሁለቱም በኩል ተመላል መሬት መተኛቱንም አውቀን ከፍ ያለ ወንበር ላይ መቀመጥንም ማውቀን መኖር እንድንችል ነው። ጌታችን በሁለቱም መንገድ የሚያሳልፈን በእያንዳንዱ ነገር ሁሉ መጥገብንም መራብንም ተምሬያለሁ። መጥገብ የመራብ ተቃራኒ ሲሆን ጥጋብ በራሱ መራብን ስናውቅ ነው የምናቀው። አያችሁ ደስታ ሞር ደስታ የሚሆነው ሀዘንን ስናውቅ። እያችሁ ማግኘት በረከት መሆኑን የምናውቀው ማጣትን ስናውቅ። ሰው ምንም ካልጎደለበት ምን ሊያውቅ ይችላል? ስለዚህ መጥገበንም ተምር ያለ እግዚአብሔር። በበረከቱ አጥግቦኛል፣ በፊቱ ክብር አጥግቦኛል፣ በፊቱ ብርሃን በኢየሱስ ክርስቶስ ብርሃን ጠግብ ያለው በደሙ ጠግቤ ያለው በስጋው ጠግቤ ያለው በወንጌሉ ጠግቤ ያለው በጸጋው ስጦታ በዘላለሞቱን ጠግቤ ያለው፣ ማለት የምድር እንጀራን ሰርቼ አግኝቼ አትርፌ በልቼ ጠግቤ ያለው አልጎደለብኝም። ማዴ ዳዊት እንዳለው በፊት ማዕድን አዘጋጅቶልኛል፣ ጽዋይም የተረፈ ነው። ይህንን ሁላችንም አይተናል። ጠግበን እናድራለን፣ የፈለገችን ተመግበን እናድራለን። ከራሳችን አልፈን አንድ እንጀራ ለሰው ማካፈል ችለናል። ብዙዎቻችን መራበንም ደግሞ እናውቃለን እናውቃለን፣ መራበንም እናውቃለን። አላቅ ተውቁት አተውቁት አላቅ መራብን ግን እናውቃለን። አንዳንዶቻችን ከራሳችን አልፈን ልጆቻችንን ማብላት ያቃተን ጊዜ ነበረ። ዛሬ ድሆችን እንድናስብ ያደረገን ያ ስሜት ነው። አልጋ ላይ ወደቁ ሰዎች እንድረስላቸው ምንለው ከዛ ስሜት ተነስተን ነው። ቀን የሚያመጣውን ነገር ማንም ምንም አያውቅም። እያችሁ በጤናማ ከተማ እርሻና ማድ በሞላበት ከተማ ድሆች ነበሩ። በቤተልሔም በእርሻው በጣም ብዙ ገብቶ እየታጨደ እነ ኑኃሚንን የመሰሉ ደግሞ ድሆች ነበሩ፣ ሚረባቸው ነበሩ። ስለዚህ ሰው ተርቦ ካወቀ ለችግረኞች የሚያዝን፣ ለድሆች የሚቆረቆር ደግ ይሆናል። ተርቦ ካወቀ እግዚአብሔር ልጆች ሁሉን ነገር በአንድ አቅጣጫ ብቻ ማየት አንዱን ጥግ ብቻ ሁሌ ጠግቤ ልኖር። እውነት ለመናገር ሰው ሁሌ ከጠገበ ህይወት ይሰለቸዋል። የተራበበት ጊዜ ቢኖረው ጥሩ ነው። ምስጋና ያውቃል። ጉድለት ሙላትን ከፍ ያደርጋል? ረሃብ ጥጋብን ከፍ ያደርጋል? ጉስቁልና ምቾትን ከፍ ያደርጋል? ሰው በህይወቱ ውስጥ አንጻራዊ የሆነ እውቀት ሲኖረው ነው የሚሻለው። ለምን ተነካው እንደ ቅምጥሊቱ በህይወቱ አሳለች እንደ ሞተችቱ ቅምጥል ለምን ተነካው አንል አንልም እንኳን ተራብን እንኳን ተሰደድን እንኳን ተሰቃየን እንኳን በሰው እጅ ውስጥ ወድቀን የሰው ትርጉም ገባን እያችሁ ነገ ሰው አምላክ እንደማይሆን አይተናል እግዚአብሔር ብቻ ነው አምላክ መታመኛና መመኪያ የእኔ የምትሉት ሰው ክዷችሁ ከሆነ በቃ ሰው እንደዚህ ነው በስጋ ለባሹ የሚታመን የተረገመ ነው ስለሚል እግዚአብሔር ቃል አላቅቆናል ከዚህ ቀንበር ማለት ነው ወደሚሻለ ወስዶናል ማለት ነው ማጠቃለያውን ሲያመጣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ። እርግጥ ነው መጉደልንም መሸከም ከሚቻሉ በእግዚአብሔር ኃይል፣ በኢየሱስ ክርስቶስ ኃይል ሰው ጉድለትን ተሸክሞ ጎንበስ ብሎ እንደ ሩት ጎንበስ ብሎ ቃርማ እየቃረመ ህይወትን ማሸነፍ የቻለው የሚችለው ክርስቶስ በሚሰጠው ኃይል ነው። ያ ኃይል ደግሞ ወደ ሙላት ያመጣል። ሩት ለቃሚ ነበረች የተረፈውን፣ ይሄ ምንድነው ቃርሚያው። በኋላ ግን እርሻውን ወረሰች። ቃርሚያውንም ለመልቀም አቅም ነበራት። እርሻውንም ለማስተዳደር አቅም ነበራት። ኃይል ሰጣት ክርስቶስ ስለነበር ያያችሁ። በሁሉም በሁለቱም አንጻራዊ የህይወት መንገድ ጸንቶ መቆም የሚቻለው ኢየሱስ ክርስቶስ ጌታችን አምላካችን በሚሰጠን ኃይል ነው፣ ባስታጠቀን ኃይል ነው። እሱ ያስተማሮ ትምህርት ሲገባን በደንብ ነው የሚያረምልን። ኤፕላስ ነው የሚሰጠን በህይወታችን እግዚአብሔር እያስተማርን እየመከረን ከሆነ እያስተዋልን ፈተናውን በደንብ መስራት ነው። ዝም ብለን እየተነጫነጭን ለምን እንደዚህ ሆነን እያልን እያለቀስን ፈተና በለቅሶ አይደለም የሚታለፈው። ፈተና በቁርጥ ውሳኔ ነው፣ በጥናትና በመመለስ በመስራት ነው የሚመለስ። ምን እየሆነ ነው ብሎ ማጥናት ያስፈልጋል። በህይወቴ ርቦይን ከሆነ ለምን ይርበኛል? ችግሮኝ ከሆነ ጎድሎኝ ከሆነ ለምን ጎድለኝ? ተርፎኝ ከሆነ እንዴት ተራፈኝ? እንዴት አገኘው? ሞልቼ ከሆነ እንዴት ሞላ ማለት ጥራት ይፈልጋል። ፈተና ነው። እግዚአብሔር በሙላትም በጉድለትም ውስጥ ይፈትነነ። ከዛ ፈተና አስተካክለን መመለስ አለብን። ያንን ነገር ደግሞ እንዳናይ ሆነን እንኖራለን። ፈርዖን ደግማችሁ አታዩትም የተባለው ቃል ይፈጸምልን። እንደው ፈተናው እና ደፍተሩ ላይ ተቀምጠን ያለቀስን ብንውል አልፈዋል ተብለን ወደ ሌላ ክፍል እንሻገርም። ታውቃለች በዓለም እንኳን ስራት የለን እግዚአብሔር ይባርካችሁ። እንግዲህ ብዙ ነገር እንደተማረን ተስፋ አደርጋለሁ። መንፈስ ቅዱስ ይባርከን። እንሰማሉ በልባችን ይጻፍ። ኮሜንት ሳታደርጉ አንዳችሁም እንዳትወጡ እንሰማችሁ በው እግዚአብሔር ስብ ንጠይቃችሁ በደንብ እንደውም ከአንድ ሺህ ሰው በላይ ኮሜንት ማድረግ አለበት። ብዙ ሰዎች እንዲያወት ዩቲዩብ ፊት ለፊት ያስቀምጠዋል። በተኑን ላይክ በተኑን ከፍ አድርጋችሁ ላይክ በተኑን ንኩትና ላይክ አድርጉት። እግዚአብሔር ይባርካችሁ። የእግዚአብሔር ቸርነት የነታችን